ሰው ሁኑ ሰውነት ይቀድማል። ታላቁ የእስልምና ሃይማኖት አባት ተቀዳሚ ሙፍቲ ሐጂ ዑመር የቀድሞ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚው ሙፍቲ ሐጂ ዑመር እንድሪስ ባደረባቸው ህመም በሕክምና ሲረዱ ቆይተው ጥቅምት እሁድ 9 2018 ዓ ም አርፈዋል። ከኢትዮጵያ የሃይማኖት መሪዎች መካከል በተለያዩ እምነት ተከታዮች ዘንድ ተወዳጅነትና ተከባርነት ያተረፉት የሃጂ ሙፍቲ ዑመር ሀልፈት ከተሰማ በኋላ በማህበራዊ ሚዲያዎች ላይ የሀዘን መግለጫዎች በስፋት እየተጋራ ይገኛል። ሚኒስትር አብይ አህመድ ፕሬዝዳንት አየስ ቀስላሴ ከንቲባ ዳነች አበቤና ሌሎች ከፍተኛ የመንግስት ባለስልጣናትም በሃይማኖት አባቱ ሞት የተሰማቸውን ሀዘን እየገለጹ ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንም በተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ህልፈት የተሰማንን ሀዘን የሰላም የፍቅር የአንድነት ተምሳሌት አባት ነበሩ በአገልግሎት ዘመናቸው ለሀገር አንድነትና ለሰላም ቅድሚያ የሰጡ የርኅራኄና የፍቅር ሰው ናቸው በማለት የገለጸች ሲሆን በመላ ኢትዮጵያውያን ዘንድ በመልካም ስብዕናቸው ሲታወሱ ይኖራሉ ብላለች ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የተወለዱት ግንቦት 21 1929 ዓ ም በወቅቱ አጠራር ወሎ በሚባለው ክፍለ ሀገር ነው። ከልጅነታቸው ጀምሮ የእስልምና ትምህርቶችን እየተከታተሉ ያደጉት ሐጂ ዑመር ወደ አዲስ አበባ የመጡት ከደሴ ጀምረው የነበረውን የሃይማኖት ትምህርት ለመቀጠል ነበር። ወደ አዲስ አበባ መጥተው ከተለያዩ መምህራኖቻቸው የሚፈልጉትን የሃይማኖት ትምህርት ከተከታተሉ በኋላም ሃይማኖታዊ ትምህርቶችን በማስተማር ማገልገል ጀምረዋል። ተቀዳሚው ሙፍቲ በተለያዩ ስፍራዎች በመርገጥም ሙስሊሙን ህብረተሰብ በቅንነት ና ሲያገለግሉ መቆየታቸው ይታወቃል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱ ሰዎች መካከል አንዱ የነበሩት ሐጂ ዑመር እንድሪስ በ1967 የምክር ቤቱ አባልና የውለማ ሊቀመንበር በመሆን አገልግለዋል። ከዚያ በኋላ በተከታታይ ዓመታት በተለያዩ የኃላፊነት ቦታዎች ላይ ሰርተዋል። ከሃያ አምስት ዓመታት በፊት በአመራር ላይ የነበረው የአዲስ አበባ የመጅልስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላው አገሪቱ ቢመጣ የመመለስ አቅም እንዳላቸው በመግለጽ የሙፍቲነት ማድረግ ሰጥቷቸዋል። ከ10 ዓመታት በፊት የአዲስ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት ማድረጋቸው የእምነቱ መሪዎች ይናገራሉ። በኢህአዲግ የአመራር ዘመን በመንግስት ላይ ከፍተኛ ተቃውሞ ከሙስሊም ማህበረሰብ አስነስቶ የነበረው ከሃይማኖት ተወካዮች እስር ጋር በተያያዘ የበኩላቸውን አስተዋጽኦ አድርገዋል። ሐጂ ዑመር የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴዎች በእስር በነበሩበት ጊዜ ከሌሎች የሙስሊምን መምህራን እና አባቶች ጋር በመሆን ሲሆን ለኢራን አመታት መንግስታትን ኮሚቴዎችን ለማስታረቅ እንዲፈቱና መንግስትም ይቅር እንዲል ብዙ ጥረት አድርገዋል በ2011 ዓመተ ምህረት ሐጂ ዑመር እንድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትነት ሆነው ተመርጠው አገልግለዋል ተቀዳሚ ሙፍቲ ሐጂ ዑመር ጠቅላይ ምክር ቤት ህጋዊ ሰውነት እንዲያገኝ የማድረግ ትልቅ ስራን ማከናወናቸውን የሃይማኖት አባቶች ጠቅሳሉ ይህ ስራቸው ምክር ቤቱ ራሱን በራስ የማስተዳደር ስልጣንና ኃላፊነት የሰጠ የኢትዮጵያ እስልምና ጉዳዮች መጅሊስን በሀገር ውስጥም ሆነ በአለም አቀፍ ደረጃ ያለውን ክብር እንዲሁም ተሰሚነት ከፍ ያደረገ ነው በሚል ይናገራል። ብዙዎች ተቀዳሚ ሙፊ ሐጂ ዑመር እንድሪስ እድሜ ዘመናቸውን ለአንድነታችን የተጉ የሀገር ዋርካ ባለውለታ ሲሉ ይገልጿቸዋል። ለሙስሊም ማህበረሰብ አንድነት መጠናከር ዘመናቸውን በሙሉ መልፋታቸውንም የሚገልጹ ወገኖች የነበራቸው ጥረት ሁልጊዜ የማህበረሰቡን ሰላምና አብሮነት ማስጠበቅ ነበር ይላሉ። ሐጂ ዑመር እንድሪስ ከአምሳ በላይ ሃይማኖታዊ መጽሐፍቶች መጽሐፋቸው የሚነገርላቸው ሲሆን የህትመት ብርሃን ያገኘላቸው ግን አንድ ብቻ ነው። ሐጂ ዑመር ቅዱስ ቁርአንንም ተ ያደርጉ መሃል የሃይማኖት አባት በተለያዩ ጊዜያት ላበረከቱት አስተዋጽኦ ለሀገሪቱ አንጋፋ ከሆነው ከአዲስ አበባ ዩኒቨርሲቲ በ2011 ዓ ም የክብር ዶክትሬት ተሰጥቷቸዋል። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ መሞት በኢትዮጵያ ሙስሊም ማህበረሰብና በመላው ኢትዮጵያውያን ዘንድ ትልቅ ሀዘንን ፈጥሯል። እሳቸውም ማጣት እጅግ ከባድ መሆኑና በእጅጉ ትልቅ ሀዘን ነው በማለት በርካቶች የገለጹ ሲሆን ጠቅላይ ሚኒስትር አብይ አህመድ በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጠቅላይ ምክር ቤት በህግና እውቅና እንዲኖረው ማ ማድረጉን አስተዋጽኦ ሁሌም እንደሚያስታውሷቸው ገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበበ በበኩላቸው እጅግ ትሁት የሀገር ወዳድ ምልክት፣ በሁሉም ዘንድ የሚወደዱ የሚደመጡና የሚከበሩ አባታችን ነበሩ ሲሉ ገልጸዋቸዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ተቀዳሚ ሙፍቲ የህዝበ ሙስሊም ብቻ ሳይሆኑ በምክራቸውና በተግሳጻቸው በመላው ኢትዮጵያውያን መወደድና ክብርን የተጎናጸፉ ታላቅ አባትና መሪ የሀገር ሽማግሌና ዋርካ በመሆን የኢትዮጵያውያንን በእምነት በጎሳና በብሔር የማይነጣጠ የመሰሉ አባት እንደነበሩ ጉባኤው አስታውሷል። በአንድ ወቅት ለመላ ኢትዮጵያውያን ሰው ሁኑ ሰውነት ይቀድማል በሚል ምክራቸው እና ተግዛዛቸው እንደሚታወሱም ጉባኤው ጠቅሷል። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ በመሆን አገልግለዋል። የተቀዳሚ ሙፍቲ ሐጂ ዑመር የቀብር ስነ ስርዓት ዛሬ ሰኞ ጥቅምት 10 2018 ዓ ም በሚሊኒየም አዳራሽ የመንግስት ኃላፊዎች በተገኙበት የፋዮ የሽኝት ስነ ስርዓት ከተፈጸመ በኋላ በ10 ሰዓት ይፈጸማል ተብሏል። ለመላው ኢትዮጵያውያንና ለቤተሰቦቻቸው መጽናናትን እንመኛለን።